ጠቅላይ ሚኒስትር ዐቢይ በትራምፕ ከተሾሙት የውጭ ጉዳይ ሚኒስትር ጋር ለመጀመሪያ ጊዜ ተወያዩ። ፕሬዝዳንት ኤርዶዋን በሶማሊያ እና በኢትዮጵያ መካከል ዘላቂ ሰላም እንዲመጣ ድጋፍ አደርጋለሁ አሉ። በቀይ ባህር የቱሪስት ሰርጓጅ መርከብ በመስጠሟ የስድስት ሩሲያውያን ሕይወት አለፈ። ሳልማን ሩሺዲ በስለት ከተወጉ በኋላ የመጀመሪያ መጽሐፋቸውን ሊያወጡ ነው። ዝርዝር መረጃዎችን በዩቲዩብ፣ በቲክቶክ፣ በቴሌግራም እና በኤክስ ገጻችን ይመልከቱ። ጠቅላይ ሚኒስትር አብይ አህመድ በትራምፕ አስተዳደር ከተሾሙት የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር መጋቢት 18 2017 ለመጀመሪያ ጊዜ ይፋዊ በሆነ መልኩ መወያየታቸው ተገለጸ። ማርኮ ሩቢዮ እና ጠቅላይ ሚኒስትር አብይ የሁለትዮሽ ግንኙነትን ማጠናከር አክሎ በጋራ ቅድሚያ በሚሰጧቸው ጉዳዮች ላይ በስልክ መነጋገራቸውን የአሜሪካ የውጭ ጉዳይ ሚኒስቴር ያወጣው መግለጫ ያስረዳል። አገራቱ በአፍሪካ ቀንድ መረጋጋትን ማምጣት አንድ የውይይታቸው ርዕስ እንደነበር የውጭ ጉዳይ ሚኒስትር ቃል አቀባይ ታሚ ብሩስን ዋቢ ያደረገው መግለጫ አትቷል። በሪፐብሊካኑ የትራምፕ አስተዳደር የተሾሙት የውጭ ጉዳይ ሚኒስትሩ አገራቸው ለሰላማዊ እና የበለጸገች ኢትዮጵያ ድጋፍ እንደምታደርግ አረጋግጠውላቸዋል ተብሏል። ትራምፕ በመጀመሪያ አስተዳደራቸው ወቅት ግብጽ የህዳሴ ግድብን ታፈነዳለች ማለታቸው የኢትዮጵያ መንግስትን ያሳዘነ ነበር። በወቅቱ የውጭ ጉዳይ ሚኒስትር የነበሩት ገዱ አንዳርጋቸው በኢትዮጵያ ተቀማጭ የሆኑትን የአሜሪካ አምባሳደር ማይክ ሬኖርን ጠርተው ፕሬዝዳንት ትራምፕ በሰጡት አስተያየት ላይ ማብራሪያ እንዲሰጡ ጠይቀው ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥቅምት 13 2013 ሱዳን እና እስራኤል ግንኙነታቸውን ለማደስ የደረሱበትን ስምምነት አስመልክቶ ከሱዳን ጠቅላይ ሚኒስትር ከብደላ ሐምዶክ እና ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በስልክ በተነጋገሩበት ወቅት ነው የህዳሴ ግድብን ጉዳይ የሚያነሱት። ግብጽ በዚህ መንገድ መቀጠል ስለማትችል ሁኔታው አደገኛ ነው፣ ግብጽ የህዳሴ ግድብን ታፈነዳለች፣ አሁንም በግልጽ እናገረዋለው፣ ግብጽ በድጋሚ ታፈነደዋለች በማለት በተደጋጋሚ የተናገሩት ትራምፕ ስምምነት ለአገራቱ ባቀርብም ኢትዮጵያ ስምምነቱን ሳትቀበል ቀርታለች። አንደዚያ ማድረግ አልነበረባቸውም። ይህ ትልቅ ስህተት ነው። በዚህም ምክንያት የምንሰጣቸውን ብድር አቁመናል። ስምምነቱን ካልተቀበለች በስተቀር ኢትዮጵያውያንን ገንዘብ አታየውም ማለታቸው የሚታወስ ነው። አቶ ገዱ አክለውም በግብጽና በኢትዮጵያ መካከል እንዲህ ጦርነት የሚያጭር ነገር ከተቀማጭ የአሜሪካ ፕሬዝዳንት መሰማቱ የሁለቱን ሀገራት የቆየ ግንኙነትና ጥምረት አያሳይም፣ እንዲሁም ሀገራቱን በሚገዛው የዓለም አቀፍ ሕግም ተቀባይነት የለውም ማለታቸውንም በወቅቱ የወጣው የውጭ ጉዳይ ሚኒስቴር መግለጫ አመላክቷል። ጠቅላይ ሚኒስትር ዐቢይ ለሪፐብሊካኑ እጩ ዶናልድ ትራምፕ የእንኳን ደስ አለዎት መልእክታቸውን ያስተላለፉት የአሜሪካ የምርጫ ውጤት በይፋ ሳይገለጽ ነበር። በምርጫ ድልዎት እና ወደ ስልጣን በመለለሰው እንኳን ደስ አለዎት ማለት እፈልጋለሁ ሲሉ ጠቅላይ ሚኒስትር ዐቢይ በኤክስ ገጻቸው ላይ መልእክታቸውን አስፍረው ነበር። አክለውም በእርሶ የስልጣን ዘመን የሁለቱን አገራት ግንኙነት በበለጠ ለማጠናከር በጋራ የምንሰራበትን ጊዜ ይጠብቃለሁ ሲሉም በዚሁ መልእክታቸው ላይ አትተዋል። ጠቅላይ ሚኒስትር ዐቢይ በስልጣን የቆዩባቸው የባለፉት ስድስት ዓመታት ውስጥ አራቱ በዲሞክራቶች የስልጣን ዘመን ነው። ለሁለት ዓመታት በዘለቀው ደም አፋሳሹ የትግራይ ጦርነት ምክንያት በተፈጸሙ ጥሰቶች በርካታ ማዕቀቦች በአሜሪካ መጣላቸው ከዲሞክራቶች ጋር ያለው ግንኙነት እንዲሸክር አድርጎታል። ከእነዚህም ውስጥ የአሜሪካው ፕሬዝዳንት ጆ ባይደን በትግራይ ጦርነት ላይ ጥሰቶችን ፈጽመዋል የተባሉ አካላት ላይ ያነጣጠረ ማዕቀብ ለመጣል የሚያስችል ፕሬዝዳንታዊ ትዕዛዝ መፈረማቸው ይታወሳል። ማዕቀቡ የኢትዮጵያ መንግስት፣ የኤርትራ መንግስት፣ የአማራ ክልል አስተዳደር እና የህወሓት አመራሮችን ተጠያቂ የሚያደርግ እንደሆነም ተገልጿል። እቀባው ግጭቱ እንዲራዘም አስተዋጽኦ ያደረጉ ሰብአዊ እርዳታ ተደራሽነትን ያደናቀፉ ተኩስ አቁሙን የተከላከሉ በቀጥታ ተጠያቂ የሆኑ ወይም ተባባሪዎቻቸው ላይ ያነጣጠረ እንደሆነ ባይደን በጊዜው አስታውቀው ነበር። የምጣኔ ሀብትና የደህንነት እገዛ እንዲቋረጥ ወደ ኢትዮጵያ በሚገቡ የመከላከያ ወታደራዊ እንግዶች ላይ ገደብን አሜሪካ የጣለች ሲሆን በተጨማሪም በባለስልጣናት ላይ የጉዞ እቀባ ተጥሎ ነበር። ባለፈው ዓመት በጳጉሜ ወርም ፕሬዝዳንት ጆ ባይደን ከጦርነቱ ጋር በተያያዘ ባለስልጣናት ላይ ማዕቀብ መጣል የሚያስችለውን ፕሬዝዳንታዊ ትዕዛዝ ለተጨማሪ አንድ ዓመት እንዲራዘም መወሰናቸው አስታውቀዋል። ሌላኛው የአሜሪካ መንግስት ከሰሃራ በታች ላሉ የአፍሪካ ሀገራት የዘረጋው ከቀረጥ ነጻ ዕድል አግዋ ተጠቃሚ የነበረችው ኢትዮጵያ እየተካሄደ በነበረው ጦርነት ሳቢያ ከተጠቃሚነት ውጭ እንድትሆን መደረጓ ይታወሳል። በጦርነቱ ወቅት የሁለቱ ሀገራት ግንኙነት ሻክሮ የነበረ ሲሆን አሜሪካም በጦርነቱ የተፈጸሙ የጦር ወንጀሎችን በመንቀስ ስታወግዝ ቆይታለች። በዚህም ምክንያት የዲሞክራቶች ከዋይት ሀውስ መውጣት እንደ ኢትዮጵያ ላሉ ሀገራት አዲስ መስመር ወይም አዲስ ዕድል የሚያመጣ ሊሆን ይችላል ብለው ሊያስቡ እንደሚችሉ ተንታኞች ይናገራሉ። የትግራይ ጦርነት ቢቋጭም በኦሮሚያ እና በአማራ ክልሎች ውስጥ ያሉ ግጭቶች የቀጠሉ ሲሆን የትራምፕ ፖሊሲ ይህንን አስመልክቶ ምን ሊሆን ይችላል? የሚለው የሚታይ ይሆናል። ፕሬዝዳንት ኤርዶዋን በሶማሊያ እና በኢትዮጵያ መካከል ዘላቂ ሰላም እንዲመጣ ድጋፍ አደርጋለሁ አሉ። ዝርዝር መረጃዎችን በዩቲዩብ፣ በቲክቶክ፣ በቴሌግራም እና በኤክስ ገጻችን ይመልከቱ። በሶማሊያ እና በኢትዮጵያ መካከል የተጀመረው ሂደት ዘላቂ ሰላም እስኪያመጣ ድረስ ድጋፋቸውን እንደሚቀጥሉ የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋን ገለጹ። ፕሬዚዳንት ኤርዶዋን ይህንን የተናገሩት የሶማሊያውን ፕሬዚዳንት ሐሰን ሼክ መሐሙድን ሐሙስ መጋቢት 18 2017 በፕሬዚዳንታዊ ቤተ መንግሥታቸው ባገኙበት ወቅት ነው። ራሱም በነጻ አገርነት ካወጀችው ሶማሊላንድ ጋር በተደረሰ የባህር በር መግባቢያ ስምምነት ውጥረት ውስጥ የገቡት ኢትዮጵያና ሶማሊያ በቱርክ ፕሬዚዳንት አሸማጋይነት አንካራ ላይ በተደረገ ውይይት ችግራቸውን ለመፍታት የሚያስችል ስምምነት ላይ መድረሳቸው ይታወሳል። ሁለቱ መሪዎች በቱርክና ሶማሊያ መካከል ያለውን የሁለትዮሽ ግንኙነት እንዲሁም ቀጣናዊ እና ዓለም አቀፋዊ ጉዳዮችን በዚህ ውይይት መዳሰሳቸውን የቱርክ ኮሚኒኬሽን ዳይሬክተር ባወጣው መግለጫ አስታውቋል። ኤርዶዋን ቱርክ ለሶማሊያ ሰላምና መረጋጋት ትልቅ ስፍራ እንደምትሰጥ ተናግረዋል። በዚህም ለሶማሊያ ደህንነት፣ የግዛት አንድነትና የኢኮኖሚ ልማት አገራቸው የምታደርገው ድጋፍ እንደማይቋርጥ ለፕሬዝዳንቱ አረጋግጠውላቸዋል። በዚህም አንድምታ ኢትዮጵያን ያነሱት ኤርዶዋን ከኢትዮጵያ ጋር የተጀመረው ሂደት ዘላቂ ሰላም እስኪያመጣ እንዲሁም መረጋጋት እስኪሰፍን ድረስ ድጋፋቸው ባላለሰለሰ ሁኔታ እንደሚቀጥል አጽንኦት ሰጥተዋል። በቱርኩ ፕሬዚዳንት ረሲብ ጣይብ ኤርዶዋን አደራዳሪነት ታህሳስ 2 2017 የተደረሰው የአንካራ ስምምነት ለአንድ ዓመት ያህል በቃላት ጦርነት ሲወዛገቡ የነበሩት ኢትዮጵያና ሶማሊያ ልዩነታቸውን በድርድር ጠረጴዛ ለመፍታት እንዲቀመጡ ያደረገ ነው። ሁለቱ የአፍሪካ ቀንድ አገራት ልዩነታቸውን በሰላም ቋጭተው ስምምነት ላይ ለመድረስ በሚያደርጉት ጥረት አሸማጋይ የሆነችው ቱርክ የአገራቱን የመጀመሪያ ዙር የቴክኒክ ድርድር የካቲት 11 2017 በአንካራ አሰናድታ ነበር። በመጀመሪያው ዙር የቴክኒክ ድርድር ሁለቱም ልዑካን የአንካራው ስምምነት መፈጸም ላይ ያላቸውን ቁርጠኝነት ያሳዩበት ነው ተብሏል። ልዑካኑ የአገራቱ መሪዎች በአንካራ ስምምነት ላይ ያስቀመጡትን ራዕይ ወደ ተግባር ለመቀየር እንዲሁም ለጋራ የዘላቂ ልማት ተጠቃሚነት መሰረት ለመጣል ተጨባጭ ሥራ መጀመራቸውን የቱርክ የውጭ ጉዳይ ሚኒስቴር በመግለጫው አክሏል። ቀጣዩ የቴክኒክ ድርድርም ለመጋቢት 2017 ቀጠሮ መያዙን ተገልጿል። ጠቅላይ ሚኒስትር አብይ አህመድ እና የሶማሊያው ፕሬዝዳንት ሐሰን ሼክ ሞሐሙድ ፊርማቸውን ባኖሩበት የአንካራ ስምምነት መሰረት ሶማሊያ በአፍሪካ ሕብረት ተልዕኮ ስር ሆነው በአገሯ የተሰማሩትን የኢትዮጵያ ወታደሮች መስዋዕትነት እውቅና ትሰጣለች። ከዚህ በተጨማሪ ስምምነቱ የሶማሊያን የግዛት አንድነት ባከበረ ሁኔታ ኢትዮጵያ አስተማማኝ የባህር መተላለፊያ ማግኘቷ የሚኖረውን ዘርፈ ብዙ ጠቀሜታን ሁለቱ አገራት እውቅና ይሰጣሉ ሲል ያትታል። ኢትዮጵያ ራሷን እንደ ነጻ አገር ካወጀችው እና በዓለም አቀፍ ደረጃ ተቀባይነት ካላገኘችው ሶማሊላንድ ጋር 20 ኪሎ ሜትር የሚሸፍን የባህር ጠረፍ ለማግኘት የፈረመችው የመግባቢያ ሰነድ ሶማሊያን በእጅጉ አስቆጥቶ በቀጠናው ከፍተኛ ውጥረትን ያስከተለ መሆኑ ይታወሳል። ቱርክ የሶማሊያ የረጅም ጊዜ አጋር ስትሆን የሰብአዊ እርዳታ፣ ወታደራዊ ስልጠና እና የልማት እርዳታን ታደርጋለች። የቱርክ የኮሙኒኬሽን ዳይሬክቶሬት መግለጫ እንዳስታወቀው መሪዎቹ በተጨማሪ በጸረ ሽብርተኝነት ዙሪያ ያለውን ትብብር በተመለከተ ተወያይተዋል። ውይይቶቹ ከጸጥታ ጉዳዮች በተጨማሪ የኢኮኖሚ፣ የንግድና የመከላከያ ትብብርን ያካተቱ ናቸው። ሁለቱ መሪዎች የሁለትዮሽ ንግድን ለማሳደግ እና የመከላከያ ኢንዱስትሪ ግንኙነቶችን ለማጠናከር ውይይቶች ማድረጋቸውን ከዳይሬክቶሬቱ የተገኘው መረጃ ያስረዳል። በቀይ ባህር የቱሪስት ሰርጓጅ መርከብ በመስጠሟ የስድስት ሩሲያውያን ሕይወት አለፍ። ዝርዝር መረጃዎችን በዩቲዩብ በቲክቶክ፣ በቴሌግራም እና በኤክስ ገጻችን ይመልከቱ። በግብፅ ከተማ ሁርጋዳ አቅራቢያ በቀይ ባህር አንድ የቱሪስት ሰርጓጅ መርከብ ሰጥሞ የስድስት ሩሲያውያን ቱሪስቶች ሕይወት አለፍ። ሐሙስ በአገሬው ሰዓት አቆጣጠር አራት ሰዓት ላይ ከሰጠመችው ሲንድባድ ከተሰኘችው መርከብ ሰላሳ ዘጠኝ ሰዎችን በሕይወት መታደግ እንደተቻለ ባለሥልጣናት ገልጸዋል። ዘጠኝ ሰዎች የቆሰሉ ሲሆን ከነዚህ ደግሞ የአራቱ የከፋ ጉዳት ነው ተብሏል። ከሟቾቹ መካከል ሁለቱ ሕፃናት መሆናቸውን የሩሲያን ባለሥልጣን ዋቢ አድርጎ የሩሲያ የዜና አገልግሎት ታስዘግቧል። ባለሥልጣናቱ አሁንም ምርመራ እያደረጉ ሲሆን መርከቧ የሰጠመችበት መንስዔ እስካሁን ድረስ አልታወቀም። በቀይ ባሕር ላይ የቱሪስት መርከብ ስትሰጥም ከቅርብ ወራት ወዲህ ሁለተኛው ነው። በኅዳር ወር ማርሳ አላም በተሰኘችው ስፍራ አቅራቢያ አንድ ጀልባ የመገልበጥ አደጋ የገጠማት ሲሆን በዚህም አስራ አንድ ሰዎች ደብዛቸው እንደጠፋ ቀርቷል። ግለሰቦቹም እንደሞቱ ይታመናል። ሲንድባድ ለተወሰኑ ዓመታት የቱሪስት ሰርጓጅ መርከብ ሆኖ አገልግሏል። በሁርጋዳ የባህር ዳርቻ አቅራቢያ ያሉ የውሃ ሥነ ምህዳሮችን ኮራል ሪፍ ማየት የሚፈልጉ ጎብኚዎችን እንደሚወስድ የሲንድባድ ሰርጓጅ መርከቦች አስታውቋል። የቀይ ባህር አስተዳዳሪ አምር ሐናፊ በሰርጓጅ መርከቧ ተሳፍረው የነበሩ 45 መንገደኞች ከሩሲያ፣ ከኖርዌይ እና ከስዊድን አገራት የተውጣጡ መሆናቸውን ገልጸዋል። በመርከቧ ውስጥ አምስት የግብፅ ሰራተኞችም ነበሩ። ሐናፊ እንደተናገሩት ስድስቱ ሟቾች ሁሉም ሩሲያውያን ቢሆኑም የተጎጂዎች ሙሉ ዝርዝር መረጃ እስካሁን አልተገለጸም። ከሟቾቹ መካከል ሁለት ባለትዳር ዶክተሮች የሚገኙበት ሲሆን ሴት ልጆቻቸውም በሆስፒታል እንደሚገኙ ባለስልጣናቱ ተናግረዋል። በክስተቱ ላይ ምርመራ እየተካሄደ ቢሆንም የሩሲያ አስጎብኚዎች ማህበር የባህር ሰርጓጅ መርከቡ በ20 ሜትር ጥልቀት ላይ እያለ በውሃ አካል በሚገኝ ቁጥቋጦ እና ድንጋይ ተመቶ ግፊቱ ማጣቱ ተገልጿል። የሆርጋዳ ከተማ ከደቡብ ምስራቅ ካይሮ አጠገብ የምትገኝ ሲሆን ባሏት ውብ የባህር ዳርቻዎች እና የውሃ ላይ ስነ ምህዳር የቱሪስት መስህብ ናት። የሲንድባድ ሰርጓጅ መርከብ በነዚህ ጉብኝቶች ተሳፋሪዎች በውሃ ውስጥ 25 ሜትር ጥልቀት እንዲገቡ እንደሚያስችላቸው ከድረገጹ የተገኘ መረጃ ያስረዳል። የዩናይትድ ኪንግ ደሟ ብሪስቶል ነዋሪ የሆኑት ዶክተር ጀምስ አልድሪጅ ባለፈው የካቲት በባህር ሰርጓጅ መርከብ ተመሳሳይ ጉዞ አድርገዋል። ሰርጓጅ መርከቧ በጥሩ ሁኔታ የተያዘ እና በማስታወቂያ ፎቶዎቹ ላይ እንደሚታየው ነው ብለዋል። ዘመናዊ መሳሪያዎች የተገጠሙላት ወደ ውሃው ውስጥ አብሮት የሚገቡ ሁለት ጠላቂዎችን ጨምሮ ሌሎች ባለሙያዎች አሉ ብለዋል። የውሃውን ስነ ምህዳር ለ40 ደቂቃ ያህል የጎበኙት ዶክተሩ ስጋት እንዳልተሰማቸውም ተናግረዋል። ሳልማን ሩሺዲ በስለት ከተወጉ በኋላ የመጀመሪያ መጽሐፋቸውን ሊያወጡ ነው። ዝርዝር መረጃዎችን በዩቲዩብ፣ በቲክቶክ፣ በቴሌግራም እና በኤክስ ገጻችን ይመልከቱ። ዘ ሳታኒክ ቨርስ በሚባለው መጽሐፋቸው ዝናን ያተረፉት ታዋቂው ፀሐፊ ሰር ሳልማን ሩሽዲ ከሦስት ዓመት በፊት በስለት ተወግተው በአንድ ዓይናቸው ብርሃኑን ካጡ በኋላ የመጀመሪያቸውን ልብ ወለድ መጽሐፍ ለአንባቢዎች ሊያደርሱ ነው። አስራ አንደኛው ሰዓት የተሰኘው መጽሐፍ ህንድ፣ ዩናይትድ ኪንግደም እና አሜሪካ ላይ መቼቱን የሚያደርግ እና ከመላው ዓለም የተሰባሰቡ ታሪኮችን የያዘ ነው። አዲሱ መጽሐፍ በመድረክ ላይ ሳሉ ጥቃት ከደረሰባቸው ከሦስት ዓመታት በኋላ ፔንግዊን ራንደም ሃውስ በተባለ አሳታሚ ድርጅት መጪው ኅዳር ወር ይታተማል። በስለት ጥቃት ያደረሰባቸው አጥቂ በግድያ ሙከራ ባለፈው ወር ነበር 30 ዓመት እስራት የተፈረደበት። ሳልማን ሩሺዲ አዲሱ ልብ ወለድ ባደጉባቸው በኖሩባቸውና በተሰናበቷቸው ስፍራዎችን የሚዳስ ነው ብሏል። አሳታሚ ፔንጉዊን ራንደም ሃውስ መጽሐፉ በህንድ ሁለት ጠበኛ የሆኑ ሽማግሌዎች የገጠማቸውን ሐዘን የሚዳስ እንደሆነ ገልጿል። የሰር ሰልማን ስራ የሆነውን ሚድናይት ቺልድረን የተባለውንና ያሸለማቸውን መጽሐፍ ለሚያውቁ አንባቢዎች ቀጣዩ መጽሐፋቸውም በትዳሩ ደስታ የራቀው አስማተኛው ሙዚቀኛ የሚኖሩበትን የቦምቤ መኖሪያ መንደር እንዳግም ይጎበኛል። ደራሲው እንዳሉት መጽሐፉ ባለፉት አስራ ሁለት ወራት የተጻፈና ሦስት አጫጭር ታሪኮችን የያዘ ነው። ታሪኮቹ በአእምሮአቸው የሚመላለሱ ጭብጦች እና አካባቢዎችን የሚቃኝ እንደሆነም ደራሲው አክለው ተናግረዋል። ሞት፣ ቦምቤ፣ ስንብት፣ ኢንግላንድ በተለይም ኬምብሪጅ፣ እንዴት፣ ቁጣ፣ ሰላም፣ አሜሪካ እና ጎይ የደመቀ ነው። የሳልማን ሩሺድ አዲስ መጽሐፍ ዜና የመጣው በአንድ የእውነት መድረክ ላይ በስለት ሲወጉ ምን እንደተፈጠረ የሚተርኩበት ግለ ታሪካቸው ባለፈው ዓመት ከወጣ በኋላ ነው። ነሐሴ ሁለት ሺህ ሃያ ሁለት ላይ የደረሰባቸው ጥቃት በአንድ የአይናቸው ብርሃን እንዲያጡ ያደረገ እና ለከባድ ጉዳት የዳረጋቸው ሲሆን ጉበታቸውና እጃቸው ላይም የነርቭ ጉዳት ገጥሟቸዋል። የሰባ ሰባት ዓመቱ ደራሲ በ1988 ዘሳታኒክ ቨርስ የተሰኘ በነቢዩ መሐመድ ሕይወት ላይ የተመሠረተ ልቦወለድ መጽሐፋቸውን ተከትሎ በሕይወታቸው ላይ ዛቻ በመድረሱ ተደብቀው ዓመታትን አሳልፈዋል። ይህ መጽሐፍ በወጣ በዓመቱ የኢራን ታላቅ መሪ አያቶላ ወሚኒ ሳልማን ሩሺዲ የሞት ፍርድ እንዲፈርድባቸው ጥሪ አቅርበው ነበር። የህንድና ብሪታንያ ዜግነት ያላቸው ጸሐፊው ከ16 በላይ መጻሕፍቶችን ጽፈዋል።